ላይኩም፣ ወረሐመቱላሂ ወበረካቱ ውድና የተከበራችሁ የአሚናቲቭ ቻናል ቤተሰቦች፣ ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሀምድሊላሂ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። በጣም የሚያምር ሲልቨር ከለር ሙሉ ማች የተሰራ ማለት ነው። እናንተም ትእዛዙን በየትኛውም ሀገር ሆናችሁ ማዘዝ ማሰራት ትችላላችሁ። አድራሻችን ወሎኬም ሴ ነው። ያው ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ አበረታቱ ማለት ነው። በመቀጠል ደግሞ ያው ረመዳን እየደረሰ ነው። የረመዳንም ትእዛዝ መቀበል እየጀመርን ነው ማለት ነው። ለቤተሰቦቻችሁ ለቤታችሁ ማሰራት የምትፈልጉ ሰዎች ቀደም ቀደም እያላችሁ ትእዛዙን በየትኛውም ሀገር እናደርስላችኋለን። የዛሬው እንግዲህ በጣም የሚያምር በአረቢያ መዲሱ ጨርቅ በሲልቨር ከለር ነው የተሰራው። እንደዚህ እንደምታዩት በጣም ነው የሚያምረው። በቪዘርፍ ነው የተሰራው ይሄ ጨርቅ እንግዲህ ውበትም ጥንካሬም አለው። ብዙዎቻችሁ ታውቆታላችሁ ማለት ነው። የፍራሹም እንደምታዩት ሙሉ ነው፣ ዘርፍ ምናምን የለውም በሙሉ እንደዚህ እንደምታዩት በጣም ያምራል። ያው ዘርፉ ኮተት መልቀም ነው እንትነው እንጂ ምንም ጥቅም የለውም። እንደገና ደግሞ ያው የፍራሹ ዳርና ዳርጎማ ቆሞ መሃል ላይ ማሰሪያ ነው የተሰራው። እናንተ ምርጫ እንሰራለን፣ ከህት በማንችኒ እንደዚሁም በፈለጋችሁት ከለር ሳይዝ እንሰራላችኋለን። እዚህ ጋር ደግሞ ረከቦት አለ፣ አዋምጣፍ አለ፣ ካር አለ። ይሄ ረከቦት እንግዲህ የዱባይ ረከቦት ነው፣ በጣም ሚያምር በሲልቨር ከለር በጣም ያምራል። እንደዚህ ከታች ሁለት መደርደሪያ ነው ያለው። እንደዚህ በጣም ነው የሚያምረው። ትንሽ ከፍ የሚያለ ስለሆነ እንደዚህ ቤት ላይ ግርማ ሞገስ ነገር ይሰጣል ማለት ነው። እና አብረውት ያሉት እቃዎች ደግሞ እነዚህ ናቸው። ይሄ ጀበና ማስቀመጫ ነው። እዚህ ጋር ደግሞ ፌርሜሎ አለ፣ ያው ተለቅ ያለ ነው። ይሄም ያምራል በጣም። እዚህ ጋር ማጠሻ አለው ማጨሻ አለች እቺ ማለት ነው። በጣም ያምራል። ከለር አለው፣ ሳይዝ አለው። እናንተ በአቅማችሁ ልክ ማዘዝ ትችላላችሁ። እዚህ ጋር ያው ብዙም ባይታያችሁ ፈራ አለ ፈራ አለ ፣ ይሄም የተለያየ ከለር አለው። ከታችም አባም ጠፋለች፣ ትንሿ ማለት ነው። ያው የምታዙት እንደ ፍላጎታችሁ ስለሆነ እናንተ በፈለጋችሁት መጠን ማዘዝ ትችላላችሁ። እዚህ ጋር ደግሞ መጋረጃ አለ። ያው መጋረጃው ብዙም አያደርገውም ሱቃችን ላይ የነበረው መጋረጃ ነው። ይዘላችሁ የመጣ ነው። የፍሬንች ዶር መጋረጃ ነው። ስስበስስ የሚባለው ከለር አለው። እናንተ በቤታችሁ ስፋት ልክ ማዘዝ ትችላላችሁ። ቪዲዮውን እስከ መጨረሻ አዩት። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንደዚህ ለእናንተ ይጠቅማል፣ ያምራል ብዬ ያሰብኩትን ነገር እጅላችሁ ይመጣለሁኝ። እስከዛው ሰላሙ አለይኩም ወረህመቱላሂ ወበረካቱ።